ይህ እንድትደርስ ያደረጋት አንድ ኦሮሞ እስኪ አምስት ሳንቲም አውጥቶ ይስጣት። አንድ ኦሮሞ አውጥቶ እስኪ እርዳታ ይሳተፍላት። አንድ ኦሮሞ እስኪ መጥቶ ይስጣት። እስኪ አንድ ኦሮሞ ሚስቴ እንዲያደረገ ባሌ እንዲያደርገኝ ብሎ ይምጣ። እስኪ ነፍጠኛ ስላሽ የምታገናዝቢ አልመሰለኝ። አንላገቅምሽ ማንም ብንሆን ማንም በአማራነታችን ነው እየተሳድድ ነው ያለ ነው። ማንም ብንሆን ማንም በአማራነታችን ነው ይህ ሁሉ ነገር እየሆን ያለ ነው። ይላቸው፣ ይህ ሁሉ አጀንዳ ይሰጣል። ማንም ፍርድ ቤት ማንም እዚህ ጋር የቲክታክ ሰልጦ እስኪ ሀቢባ ምንድን ነው አሻፈር የሚል ማንን ነው ከሳ ምታቀር ምድረ ዥልጥ እኔ ከዞርኩባትን ነገር መቼም አልፋታል። ቪዲዮ ከመስራትና አንቺ ዝም በይ አንቺ እንደዚህ በይ፣ ፍቅሮቼ ማሮቼ እንደዚህ ነው እንደዚህ ነው ከማለት ምንድነው የሰራሽው? ምንድነው የሰራሽው? ናነጋሪ ለራስሽ ብልግና የኢትዮጵያን ወግ ባህል ያበላሸሽ ሃይማኖት የማይፈቅደውን ነገር ያደረግሽ ሁለት ሃይማኖት አንድ ቤት ምን በትዳር አለም በፍቅር አለም መኖር አይችልም። በእስልምናም ክልክል ነው፣ በክርስትናም ክልክል ነው። እንደዚህ አይነት ብልግና ተላብሰሽ እንደዚህ አይነት አንሶላ ለብሰሽ የመጣሽ ጭልፋ ፊት የሰው ገመና ትጎረጉሪያለሽ። እንደዚህ እንድንናገረሽ ነው የፈለግሽው። እንዳለ እኔ ተስፋ የቆረኩት አሁን እኔ አልናገራትም ብዬ አክብሪያት ነበር። የእኛን ልጆች ነው እንዳለ ሚውት ስታደርግ ነበር። የእኛ ልጆች ነው እንዳለ ሚውት አድርጋ ስትቦልክ የነበረ እኔም ፋኖነኛ የሚሉትን እንዳለ ብሉ ካደረገቻቸው ዘመናዊ እናት ልብዳለ ይሸርሙጣል እናውጣ አጠነፍፋለሁ። አባቴ ማንንም አስለጥፈሽ ብትመጪ አንላቀቅም። ግማታ አንች ቤት ላይ ነው ቁላና ምስ የሚነግድ ምንም ህፍረት የሌለሽ ሰማንያ ሶስት ሴት ማለት እኮ ሰማንያ ሶስት ሴት፣ አንችም እየተዋረድሽ እኮ ነው ሚዲያ ላይ ሰማንያ ሶስት ሴት ቪዲዮ ተያዘ ማለት ሚዲያ ላይ ያላቸው ሴቶች ባልም ያላቸው የተለያየ ስራ ያላችው እናንተ እየቆሸሻችሁ እኮ ነው ያላችሁት። ባልና ሚስትን አንጥቶ እዚህ ማከራከር፣ ሴቷን እንዲከስ ተደርጎ ባልና ሚስት ማካሰስ ማከራከር ይሄ ነውር እኮ ነው። እኛ ኢትዮጵያ ውስጥ በቤተሰባችን ወይም ክልላችን ውስጥ አንድ ባልና ሚስት ተጣልቶ ሽምግልና ተቀምጦ ማንም ልጅ እንኳ በዛ አካባቢ ብቅ ካለ እንገረ እንባረራለን፣ እንገረፋለን እንደ ቀልድ እኮ ነው። የፍቅር ታሪክ፣ የፍቅር ታሪክ እየተባለ ወደ ሌላ ነገር ጉዳዩ እየተቀየረ አሁን ወደ ፖለቲካ ተቀየረ። አለ ወደ ፖለቲካ ከተቀየረ አለቀሽ። የነውር ነውር፣ ነውር፣ ነውር ነው። ማንሽንም ፍትህ አልሰጠችሽም። ማንሽንም ፍትህ የሚባል ነገር ከየት ነው? መዋረድ። ልጅሽን ይዘሽ መጥተሽ፣ ባልሽን ይዘሽ መጥተሽ ከወለድሽለት አብረሽው የኖርሽውን ተዋርደሽ ነው የምትሄጂ። እናንተ ይህን የሚደረግባቸው ደግሞ የኛ የአማራ ሴቶች ናቸው። ግማታ ሞሉ። ጭራሽ ነፍጠኛ ስለሆን አታገናዝብም። ከኛ ልጆች እንደሆነ ገንዘብ እያፈሽ የምትወስጃል። አንቺ ጭልፋ ፊት ደንቆሮ ሳለኝ ቆላለኝ የሰውን ቆላለኝ ከምት መጀመሪያ ባልሽን ሃይማኖትሽን ከወደድሽው ለጥቅም ላይ ቀራሽ ሰውዬው ገንዘባለሁ ማለት ነው። አንቺ አእምሮ ድኩማል ምንም አታመጭም። እናትሽ ትበድ ያለሽ የቅማላም ልጅ። ራስ ኦኬ፣ ጆከር ጨረሰ። እሺ እንደዚህ ውስጧ ያለውን ጸረ አማራ ውስጧ ያለውን አማራን ምን ያህል እንደምጠራ ወይ እኔ ላውራ። አንድ ጊዜ እዮራ በአንድ ጊዜ ውስ ውስጧ ያለውን ጸረ አማራነት እንደዚህ እናስተፋታለን። ይሄን እየሰማችሁ ከዚህ በኋላ እሷ ቤት እየሄደ የምታጎበድድ አማራ ካለ ጸባችን ከእናንተ ጋር ነው የሚሆነው። በቀጥታ ምንም በተዘዋዋሪ በውስጥ የሚባላል በቀጥታ ጠባችን የሚሆነው ከእናንተ ጋር ነው። እንዳለ እህቶቻችን የህይወታቸውን ታሪክ እያስነበበ ዩትዩብ ላይ ወስዳ ምጭ ነው። የራሷ ፔጅ ላይ ነው። ዩቱብ እየገባችሁ ማየት ትችላላችሁ። አንድ ቀን ስለ እሷ ቤተሰብ ተናግራት ታቅም ይቺ ጉጡ እናቷ ልብዳላት። እንዳለ የሌላ እህቶቻችንን ገመና ግን እያመጠ እዚህ ቲክታክ ላይ እያስወራች ዩቲብ ፔጇ ላይ ምጭ ነው። የራሷ ፔጅ ላይ ነው። ዩቲብ ላይ ከነፎቷችኋለ ስለ ቤተሰቦቻችሁ ምጥፎ ነገር ስታወሩ የነበረው እንዳለ ዩትዩብ ፔጇ ላይ ጭነዋለች። እዛ እየሄድሽ መጎብኘት ትችላለች በማንኛውም ሰዓት። አንድ አቅም የሌላ ግን ከኢትዮጵያ ንቅ ልቦች የሚባሉ ዘልዛላዎቹን በእጇ ስለያዘ ኢትዮጵያ የሚኖሩትን ሰዎች ብቻ በምትፈልግበት ሰዓት ከርቼ ታስወረውራለች በንቅ ልብ። ከዛ ውጭ ግን ከሀገር ውጭ ያለውን ምና አባቷም የማድረግ አቅም የላት። ፈጣሪዋን ከፍታ፣ ፈጣሪዋን ሸምጥጣ የምትኖር ጥንብ ሸሌ፣ እኛ ልትሸውደን አትሞክርም። የትኛውን ሼክና የትኛውን ቄስ ብታመጣው ሁለት ሃይማኖት አንድ ቤት ተጋብቶ መኖር አይቻልም። ጠይቁ ሼኮችን፣ ቄሶችን ጠይቁ። ይች ደኩ ማን? ስለዚህ ከዚህ በኋላ እዛ እየሄዳችሁ የአማራ ልጆች እዛ የምትሄዱ ማቆም መቻል አለባችሁ። ለመጨረሻ ጊዜ እዛ ቤት እስኪ እስኪ ስለ በኦሮምኛ ምናምን አውሮ እስኪ የኦሮሞ ልጆች ይግቡ እስኪ። መቶ ሰው ቁጭ ብሎ የሚያየት የለም። የእኛ የአማራ ልጆች ናችሁ እንዳለ ዛ ያላችሁት ስቲል ነው እስከ ዛሬ ድረስ ማለት ይህን እየሰማችሁ ልጅቱን ስምሽ ነፍጠኛ ስለሆነ ብቻም ጭንቅላትሽ የሚሰራ ይመስለኛል ማለት ነው። ነውሆ የግለሰብ አለም ነው አለም የግለሰብ አለም። ጆከር ሲሄዱ እንዳለ ብሎክ ነው ያደረገቻቸው። ሚዩት እየተደረጉ ነው እንዳለ ይህ ሎጎ አድርገው ሲሄዱ እንዳለ ነገር ያሉ ሞድሬቶቹ እዛ ቤት ያሉት እንዳለ፣ የአማራ ልጅ አንድ ሞድሬት ያሉ አታመጣም እዛ ቤት እንዳለ፣ ሌላ እነሱ ናቸው። ዛት ሜንስ እንዳለ ሚውት ተደርገዋል ማለት ነው። ይሄን ሎጎ አድርገው የሚሄዱ የአማራ ልጆች። ስለዚህ ያማራዎች ንቁ! በቃ እኛ መስራት ያለብን አማራዎች ነው። ከዛ ውጭ ግን የዚችን ጉቶ አካውንት ለመጨረሻ ጊዜ ያዘግተን ድራሿ አንጠባ እና እናጠፋታለን። ይሄ ቃል ገምሻል። ቀጥሉ። ማውራት የሚፈልግ ካለ ማንም ያሽቃብጥ። እኔ አልተወታም። ፖለቲከኛንም ፖለቲካ ነው ፖለቲካ የምንሰራው ብላችሁ የምታስቡ ከሆነ ለማህበረሰባችን ነው የምንቆመው ካላችሁ እንደዚህ አይነት ነገር አልቀበልም። ምንድን እያደረገች አለችው? እኛ የሴቶችን ጉድ እያወጣች በአደባባይ እየዘረገፈች ለሴቶች እታገላለሁ ትላለች። በሴቶች እየነገደች ለሴቶች እታገላለሁ ትላለች። አገር ቤት የሚደረገውን ነገር የአማራ ህዝብ ሆነ በማንም የሚደረገውን ነገር አንድ ቀን እዚህ ጋር መጣ ስትናገር ሰምታችሁ አታውቅም። ስለዚህ የምታደርገው እሷ ምንድን ነው? በውጭ ያሉትን ማህበረሰቡን በተለይ አረብ ሀገር ያሉ ሴቶችን ሰብስባ ወደ ሌላ ነገር እየወሰደች ነው። ምንድን ነው እያደረገች ያለችው? በቃ አሁን ሴቶች ነቁ አዝፍ የአበሻ ወንድ እኛ ወንዶች ማለት ነው ሴቶችን እንደሚበድሉ፣ ሴቶች ላይ እንደሚነግዱ፣ ሴቶችን ማገናዘብ እንደማይችሉ። በእርግጥ እሷ እኮ ነፍጠኛ ማገናዘብ አይችልም ነው ያለችው። ነፍጠኛ ማለት የማያገናዝብ አማራ ሲባል ዝም ብሎ የሚጮህ ነው ያለችው። ስለዚህ እዚህ ጋ እዛ የምታሽቃብጡ ሌላው መናገር ትችላላችሁ። እኔ ምንም አይነት ጥቅም የለኝም፣ ተጠቅሜ ማላቅም ከጉዳት እንጂ ጥቅም አግኝቼ አላውቅም። ግን ቢሆንም ለእውነት መቆም ነው። እሷ ሴት ስለሆነች አይደለም። እኔ ለሴት ልጅ እንዴት እንደምታገል ታውቃለች። እኔ ከሴት ጋር ልመላለስም። ግን እቺ እኔ በጣም ሙስሊሞች፣ በተለይ በእስልምና በዚህ ደረጃ በዚህ ደረጃ እስልምና ስታዋርድ ዝም የምትሉት አብራችሁ ስለምትሰሩ ነው። ቲክቶክ ላይ ያላችሁት ሙስሊሞች እናውቃለን እኮ ከሀቢባ ጋር የምትሰሩ እነማን እነማን እንደሆናችሁ። አማራንን የምትሉ ደግሞ የሚቂንም አጫውትላቸዋለሁ። ትናንትና አቡፋን ነው ዛሬ ደግሞ ሚቂ ሌላ ደግሞ ይሄዳሉ። ነፍጠኛ ሁሉም ይሄዳሉ። ቢከዝ አሁን ዲል መታገል አትፈልጉም። ራሴው እንታገል እያላችሁ ነው። ጆከር እንታገል እያላችሁ ነው። ቀላል እኮ ነው። ለሕዝባችሁ ድምፅ የምትሆኑ ከሆነ ቀላል ነው። በተለይ ይህ ሰው መሆን ብቻ በቂ ነው። ወንድና ሴትን እኮ እየለያየች እኮ ነው። ፌሚኒስትን እያስተላለፈች እኮ ነው። ሉጢነትን እያስተላለፈች እኮ ነው። ሴቶችን እኮ ባለ አልባ አድርጋ ምናልባት እሷ ከባሏ ጋቢ እኔ እንደሚመስለች ሴት ሌላ ነገር ሊኖራት ይችላል። ሌላ አጀንዳ አላት። ፌሚኒስት ናት። ተልካ ነው ተልቋላት እና እዚህ ጋ ሌሎችን ልትይቻለች። ተጠቀሙ እንዴ! ውድድር አረገችኮ ፉክክር አረገችኮ። ተጠቀሙ፣ አንድ ብላችሁም ኮፒ ሊንክ እና ታፕ ታፕ አድርጉ። እኛ እኮ የመንግስት ድርጅት ነው፣ ለመንግስት ገቢ የሚደረግ ነው። አለቀ። የተናገር ነው ነው፣ ጆከር እቺ ልጅ ከኔ ቤት ላይ ሂደው እኔም ፋኖ ነኝ እኔም ፋኖ ነኝ ሲሏት እንዳለ ብሎክ ሚዩት አደረገቻቸው። እያየሁ ሪኮርድ አድርጌያለሁ እኮ አንድ የለም የሷ ሚዩት የሚያደርጉት እነማን ይመስላል? በጣም ተደራጅተው እኮ ነው የሚሰሩት። መንግስት ጋር ነው የምትሰራው። ሌላ ጉዳይ አይደለም፣ ሌላ ምንም እንትን አይደለም። አዳም ስለ ድርጅቱ ደስ የሚለው ምንም እንደማይመጣ የምታውቀው ከመንግስት ጋር ስለምትሰራ የምትኖርበት ሀገር መንግስት ጋር ተሻርቀዋል ማለት ነው። ገባህ? ስለ አዳም ስለ ኤምባሲ የምታወራውን አዳም ስለ ድርጅቱ አሁን የጀመረችውን ድርጅቱ የቅልቦች የሚለው የነ ተስፋዬ ነው፣ አውቃለሁ እኮ። ስለዚህ ክፈተ። ብልጽግና ናት፣ ማንም መክሮኛ፣ ብልጽግና ናት። ብልጽግና ነች። ከዛም ባለፈ ይወዳ በቤቷ እንዳለ ሞድሬት ሁሉንም እየገባ ፖስቶች ብታይ ሞድሬቶቹን እንዳለ ኦሮሞ ናቸው፣ እንዳለ የኦሮሞ ልጅ አንድ የአማራ ልጅ ሞድሬት ያለው የለም። በምናምን ማንም ሊነካኝ አይችልም። ለአቢባ ነው፣ ለአቢባ ወግ ነው። አማራ ለምን ይገደላል ብለሽ ቪዲዮ ትስራ። በቃሽ ቪዲዮ ትስራለን። አየ ጆተርነክ፣ አማራ አይደለም። የሰው ልጅ ተገደለ ብላ እንደዛ በድሮን ሲጨፈጨፍ እንደዛ እሬሳ ሲገተት እዚህ ቲክታክ ላይ እየተመላለሰ ነበር። ያ እሬሳ ማለት ነው። ሬሶ አንገቱ ላይ ተደርጎ ሲገተት የሰው ልጅ ተገደለ ብላ ቪዲዮ አልሰራችም አይደለም። አማራ የሚለውን ተውና የሰው ልጅ ተገደለ ብላ አንድ ቀን ቪዲዮ ሰርታ አታውቅም። አንድ ቀን ማለት ነው ይጥጥም ብሸልኝ ለቪዲዮ እችኮ ብልጽግና ናት፣ ስራዋ እኮ የትሬን ተደርጋ አሰልጥ ነው የተላከች ናት። ከማን ከማን ጋር እንደምትሰራ ታውቃለ። ባሏ ኤምባሲ ነው የሚሰራው፣ እሷ ራሷ ለብልጽግና ነው ድምፅ የምትሆነው። የምትነው ባሏ ስትናገር አላደርጋችሁትም፣ አዳም የአማራ ልጆችን ታውያለ ነው አይደል ያለ ነው። ስለዚህ መከተል ያለባችሁ ነው እኮ። ዛሬ እኔም ፋኖነ ብላችሁ ሂዱ አለና ስንልካቸው እንዳለ ብሎክ ነው የተደረጉት ሚዩት ብሎክ ነው የተደረጉት። እስኪ እሷ ትውጣና አማራ ክልል ላይ የሚደረገው ግፍ ይቁም ተበል ብልጽግናን። እስኪ አማራ ክልል ላይ ሶስት አመቱ ሙሉ በኮማንድ ፖስት ተይዟል። አ ያለ የመዳም ልጆች ስስ ስስልብ እኮ ምንድን ነው ሴቶች ከተባሉ ስስልባቸው?

ትኬት ትኪት ቆርጫ ነው ከደረሰናናለላኔ እንዳትል ከአሁን አስቀድሜ ልንገራችሁ። ትኬት ቆርጫለሁ ለሆነ ቆርጣችሁ፣ በዛውም ወገናችሁን ለምትረዱት ለእናንተ ትጠቀማላችሁ። ያለው ነገር ይሄ ነው። ማንም ሰው ደግሞ እዚህ ሶሻል ሚዲያ ላይ ሳይጠቀም የሚጠቅም የለም። ይህን አስረድጭ ነው የምነግራችሁ። ሁልሽን ተጠቅመሽ ነው የምትጠቅሚው። ስለዚህ ማንም በባዶ የሚጠቅም ስለሌለ አሁን እናንተ ዛሬ ተሳድባችሁ ነገ ጌም የምትጫወቱ ከሌላ ጋር አብራችሁ ጥቅስ የሚታወቃለን ግን ብንናገር ያቆሸሹትን ማህበረሰብ ሄደው ጌም ይገጥሙታል። አልገባሽ ህዝቡን ብር ለመጨፍጨፍ ግን አንችን ግን ጥቅም ማንም ሰው እዚህ ሶሻል ሚዲያ ላይ ሳይጠቅም የሚጠቅም የለም። ሰዓቱን ሉዝ አርጉ። ስለዚህ ሜዳው ሰፊ ነው

ነፍጠኛ ስለሆነ ስሟ የማታመዛዝን መስለኝ ነበር። እንዴት ነው የማይገባችሁ? እንዴት ነው የማትረዱ? እኔ በቃ ከነፍጠኛ ነፍጠኛ ስለሆነ ስሟ በቃ የማታመዛዝን ነበር የምትመስለኝ። ስለዚህ በእሷ ቤት ነፍጠኛ አፋራ የማያገናዝም ነው። ሀቢባ ናት እንደዚህ የምትላችሁ። ሌላ ቦታ ትሄዱ። አያውን ፈርቶ ዳውየው የለም። አዳምጥ እስኪ መለስ

ማለት አቆመ። አንድ ጊዜ መፍተኛ ማለት መፍተኛ ማለት አማራ ነው አይደል? አማራ ሰውን አክባሪ የእሷን ቤት ቀጥ አድርጎ እዚህ ያደረሰ። ለእሷ እርዳታ ለእሷ የተለያዩ የጌም መጫወቻ እንጂ የሆነ ምንም የጠቀመችው ነገር የለም። የእኛን የአማራ ልጆችን ገመና ነው እያወጣች ስትበትኝ የነበረ መጀመሪያ የአንቺ ገመና ተወርቷል። የማለት የሚለው ሚዩት አርግልኝ ማ ነው ራስ ነው ደጋር ገመና ከሆነ ሙስሊምና ክርስቲያን አብሮ አንድ ቤት ሆኖ በማንም ሃይማኖት አይፈቀድ። ልጅ መውለድ ደረጃ አደረሽ። ነፍተኛ ነፍጠኛ ስላልሻ አታገናዘቢም። አረ እባክሽ ደንቆሮ።

ነፍጠኛን ስለማታውቂያት ነው እንጂ ለሀቅ የምትቆም ሴት ሲነካ ዘራፍ የምትል ለሀቅ የምትቆም እህታችን ናት። የቃላት ግድፈት ይሆናል እንጂ ብላ እኮ አስረድታሻል ማሪ። ማንም ሰው ሲነካ በሴትነቱ በተለይ በሴትነቱ እንዲረገጥ አልፈልግም። እንደዚህ ነው መርዞን የምናስረጫት ጋይስ። እዮዳብ ስማ ምን እንዳለች ሰምታችኋል። አዳም ነፍተኛ የምትባለው እናቷ አፈርትላላት የምታወራው ይቺ ግብነች እኮ። ምን አማራ ማዳመጥ አለበት ኦሮሞን ለመዛጋ ስፖርት የሚያደርጋል እናት እናት ማለት ነው። ዛሬ ላይ እኮ አረብ ሀገር ላይ የሆነ ነገር በሆን እኮ አጉዬ እናቴ እዛ ምድር ላይ ሆና እዛ ኢትዮጵያ ልታለቅስ ትችላለች፣ ልታዝን ትችላለች፣ ግን ልትደርስልኝ አትችልም። አሁን ግን አንድ ሰው ደውሎ ነፍጠኛ የሆነ ነገር ሆነች፣ ብት ትደርሽልኛለሽ። ከእናትም በላይ ነሽ ማሪ ትደርሽልኛለሽ። ስለዚህ ከእናትም በላይ ነሽ ማለት እናቴ፣ ዛሬ ደውለው ቢነግሯት ወይ ልጅ ብላ ከማልቀሱ ች ምንም ለጠቅመኛችል ትጠቅምኛለሽ። አንቺ ግን በእናት ቦታ ሆነሽ አንቺ በእናቴ ቦታ ሆነሽ ነፍጠኛ ስለሆነ ስማ፣ ነፍጠኛ ስለሆነ የምታገናዝብ አልመሰለኝም። ረባትሽ የእኛ እናት ስለሆነች በዚህ ልክ ነው። ተወው፣ አንድ በቃ በቃ፣ ተወው። እየው ደግሞ አየህ፣ አማራ ወዳጅ ነን የምትሉ ለእሷ ወዳጅ ነን እንወዳታለን የምትሉ አንድ ነገር አንድ ነገር ብቻ። ቆይ አንድ ጊዜ ልንገርህ። እንትን ዝጋው፣ ያዳምጥ ጆከር። ለምን የምታስቆመው? ቆይ አንድ አማራ ለምን ይገደላል? የሚኬን ምን እናዳምጠው? ለምን ይገደል እዮ አንድ ጊዜ እንናገር። እኛ ስናወራ እነሱ የተናገሩትን ሺህ ሰው ሰምቶታል። አይ አልሰማሁም። ምን መመሰለ አንድ ጊዜ ሀቢባ ትውጣና ነገ ቪዲዮ ትስራ። አማራ ለምን ሞተ? ጭራሽ እኮ ነው የተስፋዬ ቅልቦች የሰሩትን ድራማ ሰርተው እኮ ይዘው ለምን አንለምናትም? ለምን ነው ምንምላት? ባናቷ ለምን ነው ወጣ? ቪዲዮ እናቷ ነገር ትግሉ ተጀምሯል። ዝም በል እኔ ላውራበት። ማራ ከሆነ ዝም በል አንተ ላውራ። እኛ በደንብ ጆከር አንተ ነጥብ ነው። አውራ አውራ ልናገር እያልኩ ነው። አለ ግልጽና ግልጽ የሆነ ነገር ግልጽና ግልጽ የሆነ ነገር። አንድ ነገር ልንገር፣ እነ ተስፋዬ ምን አድርገው ነው የመጡት? አንዲት ልጅ አማራ ክልል ጎጃም ውስጥ ቤተሰቤ በሙሉ በድሮን ተጨፍጭፏል ብላ እንድትመጣ አደረጓት። ከዛ በኋላ እኛ ሎኬሽን አሳይተውና፣ ቪዲዮ ክፍት አሳይተው፣ መታወቂያ አሳይተውና ምን አደረጉት ዙረው ምንም እንዳልሞተና ውሸቷን እንደሆነ ስምንት ቤተሰቡ፣ ስንት ቤተሰብ ነው ያለቀ? አንድ ቤት ላይ ውሸቷን እንደሆነ እነዛ ኢትዮጵያ ምድር ላይ ያሉትን ምንም እንዳልተደረገ ምንም እንዳልተሰራ ድሮ በድሮ እንዳልሞቱ አድርገው ነው የመጡት።